ወላጅ ከሆነ በኋላ ብዙዎቻችን የሚያስጨንቀን ነገር በየትኛው ገንዘብ የትኛውን ጊዜ አግኝተ ነው ልጆቻችን የምናሳድገው የሚለው ነገር ነው። እኔም አዲስ ወላጅ እንደመሆኔ በጣም ያሳስበኛል፣ እሱ ነገር ና አሁን ላይ ያው ቤት ውስጥ ሆኜ ልዩ ገበያን እሰራለሁኝ፣ ስሞል ቢዝነስ ነገር እሰራለሁኝ። እና እሱን ለማስፋፋት ደግሞ የተሻለ ገቢ ያስፈልገኛል፣ የተሻለ ገንዘብ ያስፈልገኛል። ከዚህ በፊት እኔ የሜካፕን የጥፍር ቢዝነስ ጀምሬ በቂ ገንዘብ ስላልነበረኝ ከስሬ ነበረ ያቆምኩት። አሁን ላይ ደግሞ ይሄን ቢዝነስ ለማስፋፋት እያሰብኩ ስለሆነ እጄ ላይ ደግሞ ገንዘብ ያስፈልገኛል። እሱን ለማድረግ እኔ ቁጠባ ላይ ጎበዝ ስላልሆንኩኝ ዛሬ ለእናንተ የሚጠቅም አዲስ ነገር ሲላችሁ መጥቻለሁ። ትጋት ይባላሉ የገንዘብ ቁጠባና ብድር ተቋም ነው። ለአዲስ ንግድ ለንግድ ማስፋፊያ እስከ ሁለት ሚሊዮን ብር ድረስ ለመኪና መግዣ እስከ ሶስት ሚሊዮን ብር ለቤት ግዢና እድሳት ደግሞ እስከ አምስት ሚሊዮን ብር ድረስ ከአስራ ሶስት እስከ አስራ አምስት ፐርሰንት ወለድ ብቻ ያበድራሉ። እስከ ስድስት መቶ ሺህ ብር ድረስ ደግሞ በደሞዝ ዋስትና ከአስር እስከ ሀያ አንድ ቀን የስራ ቀናቶች ውስጥ ፕሮሰስ በማድረግ የብድር አገልግሎት ይሰጣሉ። እኔ ሄድኩት ዛሬ ዋና ቢሯቸው ነበር ጎሮ ነው የሚገኘው። ሌሎች ቦታዎች ላይ ደግሞ መገናኛ፣ ፒያሳ፣ አየር ጤና፣ ቃሊቲ፣ ቡልቡላና ጀሞ አንድ ይገኛሉ። እኔ በጣም ነው የወደድኩት። ያደረጉት ሁለት እስከ አራት ወር ብቻ እየቆጠባቸው የምትፈልጉትን ቢዝነስ መጀመር እንዲሁም ንብረት መያዝ ትችላላችሁ። መቆጠብንም በዛው ባህላችን እንድናደርግ ማለት ነው። ስለዚህ እኔም ተመዝግብ ያለው እናንተም ተመዝገቡላለሁ ባይ